ይሄ እኮ የሁለት መቶ ዓመት ያስቆጠረ ብራና መጽሐፍ ነው። እንዲህ ይላል እኮ ቅድም ያለውን መርሳት የለብን። አላማቸው ኦርቶዶክስ ትክክል ነበረች፣ አሁን ገለባ ተጭኖባታል። ለዛ ማስረጃ የሚያቆርቡት የቆነጸሏቸውን ነገሮች ነው። ይሄ ብዙ መጽሐፍቶች ቤተክርስቲያን፣ በአሁኑ ሰዓት ልቃውንት ጉባኤው ቤተክርስቲያንቷም ልትሰራ የሚገባቸው የቅዱስ ጊዮርጊስ ገርል ይሄኛው ነው። ገለ ጊዮርጊስ መኖሩ ላይ ማንም ይስማማል ግን ገድሉ ትክክለኛው አይተው፣ ገድለ ተክለ ሃይማኖት የሚባል ጻድቅ አለ። ለክሳቷ የምታቀው የትኛው ነው? እነዚህ በጣም አድርጎ ቆንጻጽሎታል። ሁለተኛ ብዙ ሰዎችን አተናል። በዚሁ እንትን ውስጥ ብዙ እያንዳንዱ ስትመለከት ብዙ እንትና፣ እዚህ ቪዲዮ ላይ ልናሳይ እንችላለን። ጌታቸው በቀለ ተናግሮታል። ይሄን ያህል እሺ። ሰንበት ተማሪ በዚህ ቤተክርስቲያን ውስጥ በቡድንና በተናጠል በመሆን በማህበር ደረጃ በመደራጀት ለውጥ እንዲመጣ ሲሰራ ቆይ እና በተከታታይ አስር ዓመታት በብዙ ሺህ የሚቆጠሩ ሰዎችን ወደ ጌታ እንዲመጡ እግዚአብሔር ተጠቀመበት። በሺዎች የሚቆጠሩ ሰዎች ወጥተዋል ማለት ነው። ትምህርትና ስልጠና ሲሰጥ ኖረ። በርካታ ካህናትን እያሰለጠነ ወደ ውስጥ ማስገባት ቦታዎች በዳኑ ሰዎች እንዲሸፈኑ ማድረግ ሲሰራ ቆይ በብዙ ሺህ የሚቆጠሩ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ መነኮሳት እየሰለጠኑ ወደ ቤተ ክርስቲያን ማስገባት ተችሏል። በሺዎች የሚቆጠሩ ሰዎች ወጥተዋል ማለት ነው። በስልጠናችን ውስጥ ወንጌላውያንም ኦርቶዶክስን እንዲያውቋት በኦርቶዶክስና በወንጌላውያን መካከል ያለው ክፍተት እንዲጠብም ረጅም ርቀት ሄደናል። ወደ አምስት ሺህ የሚደርሱ መጋቢዎችን ከወንጌላውያን አብያተ ክርስቲያናት በማሰልጠን በሁለታችን መካከል ያለውን ክፍተት ለማጥበብ ብዙ ሰርተናል። ቅድም መጋቢ ሃይማኖት አንሰቶታል። ናዝሬት ቅድስት ማርያም ቤተ ክርስቲያን ተገንጥሎ የወጣው እኮ ዛሬ በኢትዮጵያ ውስጥ ትልቁ የፕሮቴስታንት ቸርች ነው፣ የአማኑኤል ህብረት የሚባለው ሙሉ በሙሉ ነው። ይዞ ወጡት እኮ ሙሉ በሙሉ የነበረውን እንግዲህ እዛ የነበሩ ልጆች ያኔ የታገሉ ዛሬ ምስክሮች ሊሆኑ የሚችሉ በህይወት ያሉ አሉ። ሙሉ በሙሉ እዛ የነበር ትልልቆቹ ዛሬ ፕሮቴስታንት ፓስተሮች እኮ ከዚህ አማኖ ልብረት ይወጡ አሉ። ፎቶቸውን ሁሉ ቤታቸው ውስጥ የቅድስት ማርያምን ስዕል አስነስቶ የነሱን ፎቶ አስቀምጦ አጋንንት ያወጣል የሚሉ አሉ። ከዛ ከአማኖ ልብረት ይወጡ ማለት ነው። ስለዚህ ከፍተኛ የሆኑ ምዕመናንን አጥተናል። ተስፋ ክዳነ ምሕረት ማህበር ይባላል አዋሳ ላይ አዋሳ እንግዲህ እግዚአብሔር ረድቶ መጨረሻ አካባቢ እኮ ቅዱስ ገብርኤል ቤተ ክርስቲያን ተሽጦ እኩል እንካፈል ወደ ማለት እኮ ተክዷል። የገብርኤል ህንፃው ይሸጥና እንካፈል። የተስፋ ኪዳን ምረት ማህበር የሚባለው አወቃቀሩ ከሆነ ሰብሳቢዋ ፕሮቴስታንት፣ ምክትሉ ኦርቶዶክስ ነው፣ ግን ታድሶ ነው። መጨረሻ ላይ ህዝቡን ካወጡ በኋላ አቶ በጋሻው ጋራ የተወሰነው ህዝብ ከወጣ በኋላ ሀምሳ ሀምሳ እንሆናለን ብሎ አስቦ ነበረ። ቅድም ምር ተስፋ አንድ ትልቅ ነገር ተናግሯል። የኢትዮጵያ ቤተክርስቲያን አሁን ነገም ወደፊትም ማለት ነው፣ የትናንትና የተሐድሶ እንቅስቃሴንም ሴቭ አድርጎ እንዲቆይ ያደርገው መመኑ ነው ምዕመኑ ነው በቃ ያተረፋት ቤተክርስቲያን ቷን ምዕመኑ ነው። ምዕመኑ በቃ ክዷል። ጀስት ፒክ ፖይንት ደርሷል። ስልኩ ነው የወጡት። እነሱ ሲያዩ አብሯቸው የሚወጣ ሰው የለም። ለካ ሰው ከቤተክርስቲያን ጋር ተጣበ። የቤተክርስቲያን ሰው መስሏቸው እንጂ የቀረባቸው እነሱ ቤተክርስቲያኒቷ ከነሱ የተለየች መሆኗን ሲያውቁ ወደ ኋላ ተመልሷል። እንጂ ተስፋ ኪዳነ ምሕረት ልክ ሃምሳ ሃምሳ ፐርሰንት የሐዋሳ ህዝብ ተከትሎ ይወጣል። ስለዚህ አዋሳ ቅዱስ ገብርኤል ቤተክርስቲያን ይሸጥና እኩል እንካፈላለን። የየትኛውን ውሳኔ ሊያመጡ ነው? ይህንድን ይህንድ ህንድ ለሁለት ተከፍሎ ለሶስት ህንፃዎቹን ጭምር ያልተካፈሉት ያንን ለማምጣት ነበረ። ስለዚህ የምታይ አሻራ ጥሎ ከዛ ውጭ ቀጥሎ ሰ በቤተክርስቲያኒቷ የማይታወቁ የዝማሬ ስልቶች የመጡት ተሐድሶች ነው። አሁን እኮ መዝሙር እንኳን ለመተቸት ማንም ሰው ሞራል እያደረጉት ያደረጉት ኮምፕሊት ይላሉ እኮ። የኢትዮጵያ ትሪኒቲ የሚባለው መጽሔት ሁለት ነገሮችን ያነሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የለቅሶ ቤት ንፍሮ ናት ብሎ ጽፏል። የለቅሶ ቤት ንፍሮ ማለት ምንድን ነው? ያገኘ ሁሉ የሚዘግ ነው። ሁለተኛ፣ ሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመዝሙር ዳይናሚዝም መጥቷል ይላሉ ዳይናሚክ የሆነችኝ ይሄ የማይሌቱ ይሄ አሁን ኦርቶዶክሳዊ ዝማሬ አሁን መዝሙርን መልሶ ወደ ኋላ ለመመለስ ይሄን ያህል ጊዜ አሁን ዛሬ ጭምር እኮ እስክስታ ያወርድና አንዱ ኦርቶዶክሳዊ ነው ይላል። አንዱ እኮ ተነስቶ የመኪና ድምጽ የአሬዳዊ ዜማ ነው ብሏል እኮ ሐመር መጽሔት ላይ ቀርቦ አንዱ ዝማሬ መኪና ለዙ ማህበረ ቅዱሳን ጋር ቀርቦ ማለት ነው፣ መኪናው ኡፉ ካለ ያረዳው ይዝማር ነው ብሏል። የመኪና ነው መኪናው ድምጽ ነው። እንዲህ የወደ ማለት የመዝሙሩን ዳይናሚዝም ሙሉ ቀይረውታል። አሁን ዛሬ ቤተክርስቲያኒቷ መዝሙር ወደኋላ ተመልሶ እንግዲህ እንደምታየው ነው። ጠዋት ግጥም ይጽፋል፣ ከሰዓት ዜማ ይሰራል። ጠዋት ከደገውዲያ ምረቃ ብሎ ፖስተር ይለጥፋል። ይሄን መጣው ትክክለኛው ነው የቤተክርስቲያኒቷ መዝሙር ላይ ስራ እንዳይሰራ አድርጎ አልፏል። ሁለተኛ የቤተክርስቲያኒቷን ጥንት ያለውን ትክክለኛውን አስተምሮ አስተምሮ በተወሰነ መልኩ ዲቤት እንዲያደርጉበት አድርገውታል። ይሄ በር ከፍተናል፣ ክርስቶስ እንድታወቀ አድርገናል ይላሉ። በፍጹም ክርስቶስ እንድታወቀ ሳይሆን ያደረጉት ቤተ ክርስቲያኒቷ ክርስቶስን ከምትገልጥበት ትልቁ ጫፍ ውርደው ወደታችን ያወረዱት ክርስቶስን ቤተ ክርስቲያኒቷ ታይ ከነበረው ትልቁ የእግዚአብሔርነት፣ የአመላክነት የፈጣሪነት ስለወርደው አለኩ መዝሙራቸው ኢየሱስ የነጀግና ይምላል ጓደኛ ያድርገው። እዛ እዛ ውስጥ ብንገባ ኮ ብዙ እናውጣቸዋለን። ወደ መዝሙሮቻቸው ወደፊት ቀስ በቀስ እያንዳንዱን ስለምናይ ችግር የለውም። ይሄን ያህል ቀይረውታል። መጨረሻ ላይ የተከተሏቸውን ሁሉ ይዘው አዳራሽ ገብተዋል። ብዙ የመምሪያ ኃላፊዎችን ይዞ ወጥተዋል ሊቃውንት ጉባኤ አባል የነበሩትን ስብከት ወንጌል መምሪያ ላይ የነበሩትን ሁሉ። ግማሾቹ አሁን ተመለስን የሚሉ አሉ። ወደፊት እጅግ በጣም ብዙ አገልጋዮችን አውጥተው አዳራሽ ሰርተው ወልቂጤ ስትሄዱ እኮ አንድ መቶ ሁለት ተማሪ ሰርተው በተሐድሶ እንቅስቃሴ ምክንያት የወጡ ሰዎች አሉ አደጋው ትላንት ያደረሱት አደጋ ከባድ ነው። ቤተክርስቲያኒቷም በዚህ ጉዳይ ላይ የሄደችበትና ለመከላከል የጣረችውም ጥረት በተለይ ቤተ ክህነቱ እጅግ በጣም ደካማ ስለነበረ ብዙ ሰዎች በተለይ በዚህ አጋጣሚ የሰንበት ቤት ወጣቶች፣ ማህበረ ቅዱሳን፣ የጸረ ተሐድሶ ጥምረት፣ የሰባኪያንና የዘማሪያን ህብረት ታግለው ለህዝቡ ግንዛቤ ሰጥተው ህዝቡ ጉዳዩን ተረድቶ ወደኋላ ባይመለስ ኖሮ የነበረው ጉዞ እጅግ በጣም ከባድ ነበረ። በቅዱስ ፓትሪያሪኩን ጭምር ሐውልት ጭምር እኮ ሰርተዋል አይደል? ቅዱስ ፓትሪያሪኩ ሐውልት ሰርተው እኮ ፓትሪያሪኩ የእኛ ናቸው እስከ ማለት ሁሉ ደርሰዋል። አንዱ የተሐድሶ ማህበር ቅድስት ማርያም ማህበር የሚባል አለ አይደል? ኋላ ሁሉም እዛ ውስጥ ያሉት ሁሉ እንግዲህ ትዝታው ሳሙኤል የዛ አካል ነው። ዛሬም ቤተክርስቲያንን በመስደብ ቅዱሳንን በመስደብ በእውነት ሴጣን እንኳ ቆሞ የምታዘበው ሰው ትዝታው ነው አንዱ አቶ ትዝታው ሳሙኤል በጋሾም ውስጥ የነበረ ነው። ቅድስት ማርያም አይ እነዚህ ሰዎች ያ ማህበር ጫፍ ድረስ ያሉትን ሰዎች የመያዛቸውን ነገር ለማሳየት ነው። ይሄን ሁሉ ይዘው ጫፍ እስከ ፓትራሪኩ ድረስ ተቆጣጥረናል ብለው ነበር ያሰቡት። እንግዲህ አምላክ በተወሰነ መልኩ ተደርጓ እንጂ ከፍተኛ የሆነ ጠባሳ ቤተክርስቲያን ላይ ሄደዋል። አሁን ያለው ግን ከዛኛው ልብስ የሚችል የሚያሳዩ ምልክቶች አሉ። እሱን በቀጣዩ